የኔ ነብር ታዬ ማለት ነው። ሁሉ ነገር የሚያምርብሽ ቬሎ እንዴት አባቱ እንደሚያምርባት የምሬ ነው ምላችሁ። ዛሬ ቁጭ ቤ ትላንት ነበር እየጠበኳችሁ የነበረው ማለት ነው። እና አብረሽ ደግሞ ያው ትላንት አሞኝ ነበር ብሏል። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ዛሬ በጣም ነው ደስ ያለኝ ማለት ነው፣ በጉጉት የምጠብቀው ቀን እና ያው ዱባይ ደግሞ ሲመጡ ከዚህ በላይ እንጓጓለታለን ብለን ብለን እናስባለን። ነገ ደግሞ የአብረሽን ቬሎ መረጣ እናያለን። ዛሬ የሩታዬን አይተናል። ሁሉ ነገር የለበሰችው ነገር ሁሉ የሚያምርባት ያው ባሏን መስክሮላታል ማለት ነው እና በጣም ነው ደስ የሚለው። ደስ ስላላችሁ እንኳን ለዚህ ቀን አበቃችሁ። ከስንት መከራ ከስንት ፈተና በኋላ ለዚህ ስለበቃችሁ በጣም ነው ደስ ያለን ማለት ነው። ሞሽራው እንዲያምር ጋብቻቸው ወንዶቹ በጭብጨባ ሴቶች ብልሳሽ ናቸው